ምሳ ሰራው ነው አስር ጊዜ ሳዲ? በታላ ለጊዜ አምጪ ምንድን ነው፣ ስንት ነው አሁን፣ እኔ ምናምን አላቅልህ ምናምን ትለኛለች። ሲጀመር ለዚህ ሁሉ ሙሲባ ለዚህ ሁሉ ይሄን ልጅ አንድ ነገር ቢሆን ተጠየቀ እንደዚህ እንደዚህ ስንት ነገር ሰአዲ እጠይቃታለሁ ወይ አራታለሁ። እኔ አራተኛ ልጅ አራተኛ ወንድ ልጅ አገኘው እያልኩኝ ይሄ ነገር ቀልድ ነው። እንደ ግን ልጅ የሚያክል ነገር በዚህ ይሄማ ተመካክሮ ነው የሚሆነው። አመጣም እንደ ስንት የጠራኋት

ልጅቷ አህላም አርግዛ እንዳረገዘች ምናምን ነግራኝ ነበር። እና አርግዣለሁ ብላኝ ነበር። ለአንቺም ነግረሻለሁ። ታዲያ እኔ ምን አገባኝ እኮ? አሁን ደግሞ ውሸቷ እንደሆነ ምናምን እየነገረችኝ ነው፣ ስልክም እየዘጋችኝ ነው። ታዲያ እኔ ምን አገባኝ? እዛ ሄድን ነው? ኧረ፣ ታዲያ እያማክርኩሽ እኮ እንዴት እንደዚህ ነው። እኔ ምን ብለህ ታማክረኛለህ ስለ አንተና ስለ እሷ ጉዳይ? እኔ ያገባኝ ስለ ልጅ ነው የጠየኩሽ፣ አሁን ስለ እሱ አይደለም። እኔ ነኝ ያረገዝኩት? ያረገዘችው ልጅ የት ነው? እኔ ነኝ ያረገዝኩት? ከአንቺ ወልዶ ከሷ ወልዶ ልጅ እኮ ልጅ ነው። ለራስህ ነው፣ ለአንተ ነው ልጅ ለእኔ አይደለም። ስለ ሥራ ተያዥ እና ነገር ምንድን ነው? እኔ እኮ ጨንቆኝ ነው ያማከርኩሽ። እኮ ነው እኔ ታዲያ ምን ላድርግህ? ሰው እኮ ነው ልጅ ማለት ሰው እንዳንቺ ልጅ እኮ ነው ነው። ምን አድርጋ ነው? ምንድነው? የተፈጠረ ነገር አለ? እኔ ያልሰማሁት ነገር አራት ታስቀኝ። እኔ ምን አገባኝ ታዲያ? ምን ጥለፍ አድርጋ ነው? ስለ እሷ ጉዳይ እኔን ነው የምጠይቀኝ? ለሁሉም ነገር ተጠያቂ ነኝ? እንደ አራ እኔ ምን አድርግ? ከአንቺና ከሷ ውጭ ሌላ ሰው አለ? እኔ ለማደርገው ነገር ብቻ ነው እኔ ተጠያቂ መሆን ነው። እሷ ለምታደርገው ነገር እሷ ነው። እዛው ነው። አሁን ደግሞ ስልክም እየዘጋችብኝ ነው። እኔ አውቄ ነው። ነገር ከተፈጠረ ግን በአንቺ ምክንያት እንደሆነ ኦኬ ተናዳም ከሆነ በንዴትም ከሆነ ያን ነገር ያደረገችው በድንጋጤም በምንም ከሆነ በጭቅጭቅ አንቺ ነሽ አልፋ፣ ታያልሽ። ይሄ ልጅ ነው ሷ ይመለስ ለሷ አይደለም፣ አይመለከተኝም። ይሄ ልጅ ግን አንድ ነገር ከሆነ ባንቺ ምክንያት ነው። ወላሂ እንደ ከዚህ በፊቱ ዝም ብዬ በቀልድ እንዳይመስልሽ። ምን አገባኝ፣ ጭራሽ ምን አገባኝ። አንተ ሲጨንቀህ እኔ ላይ እየመጣህ ስታወራ ነው በቃ የምትረጋጋው። ከዚህ በላይ ምን ጉዳይ አለ? ቆይ አንቺ ካልተመታሽ

እስኪ ደው ይላታል። ምን ብዬ ነው የምደውለው? ደው ይላታል ለምንሽ ባለ እንተ ጤነኛ አይደለም ነገር

አልደውልም። አንተ በሽተኛ ነህ፣ ወላሂ በሽተኛ ነህ ማለት አንተ በሽተኛ ነህ። ሂድ ደውለሽ ጠይቂ። ስለ ልጅ ያለው አንተ

እኔ በሁሉም ነገር ተጠያቂ ነኝ? ምን አገባኝ። እኔ ምን አይነት ነገር ነው የገጠመኝ ዘንድሮ። እንደላይ ይህን ነገር እንደ ገላፊ ምን አይነት ነገር እንደሆነ አላውቅም። እሷን የፈራት ጊዜ እሷ በቃት በክብር ነው እንትን ምትለው ሁሉም። እኔ አሁን እሷ ስለረግበች ልጅ ምን አገባኝ ይመለከተኛል በእንደዚህ ከቀጠለ የማይሆን ነገር ነው። ባለፈው እስቲ ቃል ገባ ተዋለሁኝ ለመተው ሞክራለሁ፣ ትንሽ ጊዜ ይስጥኛል። ያሉበትም ያሉበት ሁኔታ ጥሩ አይደለም ስለተባልኩኝ እኔ ዝም አልኩኝ። አሁን መጥቶ ደግሞ ሌላ ታሪክ እኔ ስለ ሷ ልጅ ምን አገባኝ? ሲጀመር እሱ የነካው ነገር አለ። አንዴ አልፈልግም ይላል፣ አንዴ ደግሞ መልሶ እዛ ይነከራል። ሲጀመር እኔ ቀልድ ነበር የመሰለኝ ስለ ልጁ ሲወራ። ምን አይነት ነገር ነው? በነጋ በጠባ ቁጥር አሁን ደህና ነው ተሻለ፣ ስም ሌላ አዲስ ነገር ይዞ ይመጣል። አሁን ደህና ነው ሰው አዲስ ነገር ይዞ ይመጣል። እኔ እሷን አላገኛትም፣ ሁለተኛ አላገኛት ለራሴ ቃል ገብቻለሁ። ምክንያቱም እኔ ሰላሜን እፈልጋለሁ። እሷ ጋር በተገናኘ ቁጥር በቃ ሌላ ነገር ነው። እዚህም ቤት እንዳይመጣ፣ እንዳትመጣም፣ እንዳይመጣም፣ ይዞ እንዳይመጣም አስጠንቅቄዋለሁ፣ ነግሬዋለሁ። በሰውን በጓደኞችም ሁለተኛ ይዘህ እንዳትሄድ እዚህ የቤቷ ብለውታል። ምክንያቱም እኔ እሷን ማግኘት አልፈልግም። ከዚህ በኋላ ለአንድ ቀን ምራገኛ አልፈልግም። ምንስ ጤነኛ ደግሞ እኔ በሆነ ባልሆነ ወጣሁኝ።